እንዳይቆርጥ መማሪያ ይሆናል። እኔም ተለውጪ ከሆነ እውነት ለመናገር እና አዎ እውነት ነው፣ አድጌያለሁ። እውነት የሆነ ነገር ተቀይሯል። እውነት ነው አለባበሴ መልክ ሁሉ ነገር ተቀይሯል። እግዚአብሔር ይመስገን። ስለዚህ እናን ሳሽ ለመርሳት ያልቻልኮኔ እንዴት ነ ይጠፋ በቃ ይደብራል። እኔ ደውዬ ያለ ሽ ብዬ

እሷኔ ላከችልሽ፣ እሷ ናት፣ እሷ ናት የላከችልሽ። ናታ ራሷ ናታ ታውቃታለህ። ግታ ለምንሱ ምን ማለት ነው? ግን ዙ እንደፈለግሽ አየሽው። ባለፈ ነገር ሁላ እኮ እንደዚህ አይደለም። አውቃህ አንተ እኔ ፍቅረኛ ነበረኝ አይደለም ሌላ ወሬ እንዳወራ ምናምን አታስገድጅ እና እሷ ነች ስነስርዓት እሺ ነይ አውራኝ ንገሪኝ አያገባሽም በቃ ጨረስኩኝ ለምንድን ነው ምን ማለት ነው አንድ ነገር ብለሽኝ እስኪ እኔን ሰበብ እያደረግሽ ነው ምን አደረግሽ አይታይም አይታይም ወይ ፎቶ በስነስርዓት አየሁት እኮ በቃ ካየሽ እኮ እኔ እኔ መናገር እንትን የለሽም ምንድን ነው ግዴታ ከአንቺም በፊት ምንም ግንኙነት ላይኖረኝ ነው ጊዜ ይስጠን እንጂ ገና ብዙ የሚወጡ ነገሮች አሉ አሶች ነበረኝ አይደል? ወይ አዎ፣ አልኩህ እኮ በቃ ነበረኝ። ስለዚህ ምንም አዲስ ነገር

እናናቀሻለን ሀይሚዬ፣ የሆነ ትልቅ አጀንዳና እውነተኛ ነገር ሳትይዤ እንደዚህ እንደማኮኝ አስበን ነበር። የምር እና ብሩኬ አስረዳኝ እያለችው እሷ ማስረዳትም አይገባኝም፣ አያገባሽም አይደል ለመረታው እንጂ ብሩኬ ተረጋጋ።

አምደላ ብላለች። የምር ያኔ ሁሉ ነገሩ እንደ ነበረ አይቆይም። አንድ ሰው ባስተሳሰብም በሁሉ ነገር ያኔ ለውጥ ይኖራል እና የሰው ልጅ እያደገ ሲሆን እያደገ ሲሄድ ማለት ነው። እና ሄምዬ የምር የልቤ እና ያደረግሽው ዛሬ እና ሀይሚዬ እንቅፋት ሲገጥመኝ የፈልገዋለው ወንድወዶ እንቅፋት ብላለች። ያኔ ሁሉ ሰው ጥሩ ሊሆንልኝ አይችልም ለ የምር ዛሬ የልቤን ያደረሳችሁ የምር አንዳንድ ጊዜ ዝምታ ተናጋሪ ያደርጋሉ። ዝምታ ያ ዝምታ የማያውቁ ይመስላልና ዝምታም መልስ ነው ይባላል። አንዳንድ ጊዜ ግን ዝምታ ይጎዳልና መችሽ ፈጣሪ ከክፉ ነገር ይጠብቅሽ። እና ለብዙ ሰው አስተማሪ ይሆናል ተስፋ ለሚቆርጡት ብላለኝ አሁን ያለሁበት ላይ ይደርሳሉ ተስፋ ትቁረጡ ብላለ ይገማማ ማለት ነው። ወና መሰግናለን የኛ ጀግና ሴት የሳቃችን ምንጫ ትጥፊብን ስለመጣች ብቻ ደስ ብሎናል። የምር በጣሪያ ላይ ሆናል ያለውን ነገር ተረጋጉና ፍቶት ብሩኬ። ግን ለሀይሚ ብሄ በስርዓት ማስረዳት ስትችል ማድሪ ለምንደት እንደምትኮን ማለት ነው። እና አይመለከትሽም ማስረዳት የማይጠበቅብኝ ማያገባትም ብለዋል ብሩኬ የምር ብሩኬ ግን ከንግግር ብትል ይሻላል። እና ንግግር ላይ ትንሽ ጥንቃቄ ብታደርግ፣ ይቅርታ ካጠፋው ማለት ነው። የምር ለሀይሚዬ እንደዚህ አይባልም ያለውን ነገር ማስረዳት አይደል ነው። ከሀይሚ በፊት ህይወት ከሆነ ማስረዳት አለብህ እና የልጅቷንም ነገር ሳይው የልጁንም ነገር አልፋታውም ብሏል ብሩኬ። ግን ምን ላይ ነው? ሰከን በል እንጂ ሰከን በይ ትል ነበር ሀይሚዬን እና ብሩኬ የምር ተረጋጋ፣ ያለውን ነገር አስረዳት ማለት ነው። ግን በጣም ደስ ይላል። ያው ሸርም ተደረገዋል ዛሬ ደስ ይላል ብቻ አሪፍ ላይ ናችሁ። አሁን በርቱ፣ ጠንክሮ ያለውን ነገር አስረዳት ሀይሚዬ። ሲከፋት ማየት አንፈልግም የምር ጀግና ሚስት ጀግና ሴት አለች የምር እንሻለ ወደፊት ሚስት መቼም ቢሆን እንደማትለያዩ እናውቃለን ነው እናውቃለን። ምን አተክ ሀይሚዬ ምን ይሄ ሆነሽ እና ያለውን ነገር ግን ከአንቺ በፊት ነው እንደዚህ ፍቅረኛ ነበረ ምናምን ከማለት ያደባሽ ከማለት ካንቺ በፊት ነው ይሄ ልጅቷም እንደዚህ ነው ብለት ማስረዳት ትችል ነበር። ልብሱንም ማይተሽ እኔንም ማይተሽ ከማለት ማለት ነው። አይ ዶንት ኖው ብቻ ሰላማችሁ ይመልስላችሁ። ሀይሚዬ ዋይክፋሽ የኛ ጀግና ሴት አለስሟ ስም ስትለጥፉት ስትሳደቡ ስትሳደቡ የነበራችሁት ማየት ማመን ነው ትላለች ቲ እና ማየት ማመና ሀይሚዬ አለመረጃ እንደዛ ሊሆናችም ኢንሻላህ። በፊት ከአንቺ በፊት የሆነ ህይወት ሊሆን ይችላል፣ ወይም የውሸት እናንትን ለማለያየት ሊሆን ይችላል። ሀይሚዬዋ የኛ ጀግና ሴት አንቺ የበኩልሽን አድርገሻል የምል ከዛ በኋላ ደግሞ የብሩኬ እና የፈጣሪ ጉዳይ ነው። እሱ ይጨመርበት ይሻላል። ሁሉን ነገር አላህ ያስተካክልላችሁ። እና አለስሟ ስም እየሰጣችሁ እንትን እላላችሁ፣ ዛሬ ሀይሚቱ ብጋ ገብታችሁ ስሙ ማለት ነው ምንም አይደንቃትም። አንቺ ብቻ ጉዞ ወደፊት የምር ንጫ። የሚሳደቡ መልሳት ስጭ፣ ለኮሜንታተሮች ለተሳዳቢዎች ማለት ነው። ብቻ ከባድ ነው ሐቂቃ። እና ምን ምንጎሏት ሁሉን ነገር ያሟላት ናት። ፈጣሪ አይለያችሁ አላ። ብቻ እውነተኛ ፍቅር ብዙ እንትን ይበዛበታል እና እንደምትጣመሩ አራት ልጆችንም አይን ባይል እንደምታሳዩቸው ጋሽዬና ሙሽዬን ምንም ተስፋ አንቆርጥም፣ ደስ እንዳይላቸው እንደዚህ ክፍተት ሲፈጠር ማለት ነው። ብሩኬም ትቷት ሄደ ምናምን እያላቸው ብዙም አትደሰቱም። ሀይሚዬና ብሩኬ መቼም አይለያዩ። ኢንሻላህ ያለውን ነገር እንደሚያስረዳ ተስፋ እናደርጋለን። ሀይሚዬ ዋይ ክፋሽ ግን ለአንዳንድ ሰዎች ለአንዳንድ አስተሳሰባቸው ወደኋላ ለሆኑት ሰዎች ቦታ ትስጪ፣ መልሳ ትስጪ የምር

ዓመት ያክል ነው የሆነብን። የምር ሀይሚዬ ሁለት ቀን ስጠፊብን ማለት ነው። ቡቱ እንኳ ትንሽ ጨፍር እያደረገው ነበር። በቲክቶኩ ዋለ ሀይሚ እኳ የሆነልህም። ብሩኬ ድምቀት ሀይሚዬ ናትና ብቻ ሰከን ብላችሁ ያለውን ነገር በእርጋታ ተወያዩበትና ፍቱት። የምር ማን ደስ ሊለው እና ሀይሚዬን ብሩኬ የሰላማችሁ ክብራችሁን ይመልስላችሁ። ደስ ይላል። ያሁኑ ያላችሁበት ደስ ይላል። ሸርም ተደራርጋችኋል። ጠንከር በርቱ ማለት ነው። ስራም ከሆነ ሀይሚዬ ወራሴሽን ጠብቄ እኛ ጀግና ሴት መጭ ብቻ ደናውኝ ለአንዳንድ ድንጋ ራሶች መርሳት ስጀምር አይዶ ነው። አንቺ ሀይሚ ሀይሚ ነሽ፣ አይቀይሩሽም። እና ሀይሚዬ የልባ ድረስ የልቤት ነው የተናገርሽው ዛሬ መጭሽ የምር ጀግናዋ የቦቧ ንግስት። ብቻ ሰላማችሁን ፍቅራችሁን ይመልስልን በርችልን። አንቺ አትበገር ሴት ነች ጀግና ሴት የምር የሚያክል ማንም የለም፣ ማንም የምትመጣ ሴት አይተካትም። ቂቃ ማለት ነው የያዙት ነገር ምንድን ነው ይባላል እንጂ እና ብርኬ ምር ያለውን ነገር ተረጋግተ አስረዳት ባይ ነኝ። እንሻላ ፏፈሽ እያላቸው እንደምንመጡ በቅርብ ተስፋ እናደርጋለን። ልዩንም እንግዲህ የማላውቀው ነው ብላ ብቻ ፈጣሪ ሁሉንም ግልጽ ያውጣላችሁ እና ሰላማችሁን ፍቅራችሁን ይመልስላችሁ። ስራም ከሆነ እንግዲህ በርቱ፣ ምንም ማድረግ አይቻልም። ብቻ እንወዳችኋለን እናከብራችኋለን። የእኛ ስሶች ሰላማችሁን ያብዛለን፣ አላህ አስመሳይ ከክፉ ነገር ይጠብቃችሁ። የምር እና ውድ ቤተሰቦቼ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እያደረጋችሁም ለምታበረታቱ ከልብ ነው ማመሰግነው። ክበሩልን፣ ያለ ሀገራችንን ሰላም ያድርግልን፣ ከሚየና ቡቡን በሰላም ደግሞ ይመልስልን። በፍቅር ማለት ቡቡ ቲክታክ ላይ ሸርም የሚያደርገው ነው ማለት ነው። ወዶሻል በቃ ልቤ አጠፊም ተሀሳቤ እያለ ነው። ሀይሚዬ ናት እንግዲህ ሌላ ማንም አትሆነም። እና ቡቡና ሀይሚዬ መቼም አይለያዩም ኢንሻላህ። ለፍቅራቸውን ሰላማቸውን ይመለስልን። ብቻ አትጥፉብን፣ ይጨንቀናል ስጠፉ ማለት ነው። ፊያማኒላ አሰላሙ አለይኩም